ይሄ ግንፍሌ ይባላል። የካን ቂርቆስን የሚያገናኝ ነው። በጣም ረጅም ነው። በጣም ነው የሚያምረው ብታዩ። እዚህ ቦታ ላይ ወደ 665 የሚጠጉ መኖሪያዎች ነበሩ። የዚህ አካባቢ ልክ ከአዲስ አበባ ምስረታ ጋራ ረጅም ዓመት የቆየ አካባቢና ቤቶቹ የተጎሳቆሉ ያረጁ ቤቶች የነበሩ ናቸው። ከዛ በተረፈ ደግሞ ያው ብልጽግና መንግስት ፕሮጀክት ጀምሮ የማጠናቀቅ ባህል፣ ፕሮጀክትን በጥራት የመስራት ባህል ከመጋቢት እስከ መጋቢት ያልነው አንዱ መገለጫ የምንኮራበትም ይሄ ነው። ስለዚህ አጠቃላይ እዚህ ውስጥ እያያችሁት እንዳለው በጣም በርካታ ፕሮጀክቶች አሉ። እዛች ጋ በቤቶች ኮርፖሬሽን በአዲስ አበባ ቤቶች ኮርፖሬሽን የሚገነባ አስራ ሰባት ብሎክ ቤት አለ። እዛ ጋር በአረንጓዴ የታጠሩ ይታያቸዋል። እሱ ጋር መኖሪያ ቤት ጂ ፕላስ ኢለቨን አስራ ሰባት ብሎክ አምስቱ ብሎኮች ተወረዴ ተጀምረዋል። ሌላ ውስጡ መናፈሻ፣ የስፖርት ሜዳ እቺ ምታዩት ካፌ ናት። እዚቺ ጋር ድልድይ ተሰርቷል። ይሄ በጣም ለከተማችን በጣም ከፍተኛ ምርጥ ገጽታ ነው ያለው። ወደፊት ደግሞ የትኛውም አፍሪካ ሀገር ውስጥ የትኛውም ዓለም ላይ የሚገኝ የበለጸገ አካባቢ እንደሆነ ያሳያል። ስለዚህ ከመጋቢት እስከ መጋቢት ብለን የምናወራው ፕሮፓጋንዳ ወይም ደግሞ ዝም ብሎ ወሬ ብቻ ሳይሆን በተጨባጭ ብልጽግና ለውጥ የሚያመጣ የዜጎችን ተጠቃሚነት የሚቀይር አዲስ አበባ ደግሞ እንደ ስሙ አዲስ አበባ የሚያደርግ ፓርቲ መሆኑን ለማሳየት ነው። እዚህ የመጣችሁት እያችሁ የልማት ስራዎችን አጠቃላይ እየተሰሩትን አሁን ያው ከመጋቢት እስከ መጋቢት የለውጥ ፍሬዎችን እያየን ነው። በዚህ በኩል ከተማን ከማስዋብ እንዴት አያችሁት በእናንተ በጸጥታ ይሉ በእኛ በኩል በጣም ደስ ነው ያየናል። ነው ግን ከዚህ የበለጠ የምናሳይም በእኛም በእናንተ በኩልም መበረታተ የሚገባ ነገሮች ለእኛም በፀጥታ በኩል የምንቀጥለው ነው። ልማቱን በዚህ መቀጠል አለበት ጊዜ ነው። ምንሰ ማስተዳደሩ ኮሚትመንት ማዘጋጀቱ በጣም ጥሩ ነገር ነው። ሁላችንም እንድንሳሰፍ አደረጃጀቶች ሁሉም እንዲሳጠፉ መደረጉ በጣም ጥሩ ነገር ነው ማለት ነው። ስለዚህ ከመጋቢት እስከ መጋቢት የሚለው ነገር በሀገራችን ትልቅ ለውጥ ያደረጋችንም፣ በሀገራችን ትልቅ ለውጥ ያየንበት ሁለቱም ብልጽግና ከቃል እስከ ባህል የሚባለው ነገር በቃል ያሉ ነገሮች በሙሉ ወደ ባህል፣ ወደ ተግባር፣ ወደ ምናያቸው የሚጨበጡ የሚዳሰሱ ጉዳዮች ናቸው ሕዝባችን ነው። ከዚህ ቀደም ታጥሮ ለረጅም ጊዜ የሚቆዩ ቦታዎች ምንም እንደማይታዩ ተደርጎ መሰራቱ በጣም ጥሩ ነገር ነው ማለት ነው። ስለዚህ በእግረ መንገዳችንን መጎብኘታችን፣ ማጽዳታችን የእኛንም አንድነት ያጠናክራል። ያየናቸው ነገሮች በጣም ተስፋ ሰጪ በቀጣይ ሌሎችን ስራዎች ለመስራት በአጠረ ጊዜ ፓርቲያችን እንደሚሰራ የሚያሳይ የታየ ጉዳይ ስለሆነ እኔ በግሌ በጣም ትልቅ ተስፋ ነው የጫረብኝ። ያላየኋቸውን ነገሮች አይቻለሁ ማለት እዚህ ወረዳ መተን ያላየናቸው ብዙ ነገሮች በአጭር ጊዜዎች የተቀየሩ በጣም ደስ የሚሉ ነገሮች አሉ። ስለዚህ ከነሚ ትምህርት ወስደን ሌሎች ላይ እንደዚ በስፋት መስራት የሚቻለበት እድሎች እንዳሉ፣ ተስፋዎች እንዳሉ፣ ሀገራችን በጣም ትልቅ ተስፋ እንዳላት በመሪዎቻችን በፓርቲያችን በመንግስታችን ህዝባችን ትልቅ ተስፋ እንደሚያሳድር ማሳያ ነው ማለት ነው። ዛሬ ያየኖ ነገር እንደ ፀጥታ አካል በጣም ደስ ብሎናል። ከጠዋት ጀምረ በጽዳት ፕሮግራሙ ላይ በአግባቡ እንደ ፖሊስ ማረግ ያለብንን ነገር እያደረግን ነው። አጠቃላይ እየተደረጉ ያሉ ከጽዳትን ከጸጥታን ጋር ተይዞ እየተሰሩ ያሉ ስራዎች አበረታች የሆኑ ስራዎች ስለሆኑ እኛም የተተከሉ ችግኞችን ብቻ ሳይሆን ጽዳትን ብቻ ሳይሆን ለተካካላት ሰላምን በተመለከተ መልካም ስራዎች እየተሰሩ ነው። አጠቃላይ ደግሞ ሰራዊቱም በጽዳቱ ላይ ደስተኛ ከማገዝ ስራውን የጸጥታ ስራን ከመስራት ጎን ለጎን በዚህ አይነት የበጎ አድራጎት በጎ ስራዎችን ደግሞ ከማህበረሰቡ ጋር ሆኖ ጥሩ የሆኑ ስራዎች እየሰራ ነው የሚገኘው። ከዚህ በፊትም በዛ ልክ ሲሰሩ ነበረ። የወረዳ አመራሮች፣ የተለያዩ አጋር አካላት ጋር ሆነም በጋራ እንደ አራት ኪሎ ፖሊስ ጣቢያ መልካም ስራዎችን ሲሰራ ነው የሚጠረም ነው። አሁንም በዛ ልክ የምንቀጥል መሆናችን እየገለጽኩ እነዚህ የተተከሉትን መትከል ብቻ ሳይሆን እንደ ጸጥታ አካላትም ደግሞ መንከባከብ እንዳይበላሹ ቀጣይ ላይ ማረግ ያለብን ስራዎች መስራት መቻል እንዳለብን እየገለጽኩ በራሴ በኩል የተሰሩ ስራዎች ላይ ደስተኛ ነኝ። በዚህ መቀጠል አለብን። ያየሁት ነገር እጅግ በጣም ደስ የሚል ደስታ የፈጠረ ነው። አራዳን ሙሉ ለሙሉ አቋለው ማለት እችላለሁ። የአራዳ ተወላጅ ነኝ። አራዳ ላይ ነው ያለኩት እና ባለፈው ላይ መጋቢት ወር ላይ ነዋሪዎች በለቀቁ ጊዜ ደንብ ማስከበር ጽሕፈት ቤት የራሱን ስራ ዝጋ የራሱን አሻራ ሰጥቷል ጥሏል እና ያኔ ያየነው ነገር እና ዛሬ ላይ ያየነው ነገር እጅግ በጣም ትልቅ ልዩነት አለው። የእውነት ነው ምልክ በጣም ነው የተደሰተ ማለት የፍቅረኞች መንገድ ተብሎ በባለወልድ ቤተክርስቲያን ጀርባ ያሉት ኤሪያዎች ይሄ ግንፍሌ ወንዝ ዳርቻው ላይ የመኪና ጥበብ ጫት የሚቆሙ ወጣቶች በጣም በርካታ የተለያዩ ሕገ ወጥ ተግባራት ሲፈጸሙባቸው የነበሩ አካባቢዎች ናቸው። ዛሬ ላይ ግን ጸድተውና ለምተው ለአካባቢው ለነዋሪው ምቹ ሆኖ እንደዚህ ማየቴ እጅግ በጣም ደስ ያለ እንደ ጽህፈት ቤትና እንደ ተቋም ግን ያየው ያየናቸው ክፍተቶች አሉ። ከእኛ ምን ይጠበቃል ብለን የምንላቸው እንላቸው ማለት ነው። እነዛም በቀጣይ እንደ አራዳ ክፍለ ከተማ ተናበንና መስራት ያለብንን ነገር መስራት እንዳለብን ተረድቻለሁ። ከ180 ህዝባር 2017 ጋር ታይዞ ተደምቆ 180 ለተሽልቅ ጋር እየቀጣን ነው፣ እርምጃ እየወሰድን ነው። ያው እንደሚታወቀው ከ 150 ሺህ ብር እስከ 1 ሚሊዮን ብር ቅጣት ይጣላል። በነዋሪ ደረጃ እና ባለው በድርጅቶች ተብሎ የተለየ አለ። እነዛን እንዴት ማስኬድ አለብን እንዴት ማስቀጠል አለብን? ከሌላ ክፍለ ከተማ አሁን ወንዙ እኛ ተቀባይ ነው። ከኛ በላይ ጉለሌ እንድንድ ይያሉን ይመጣሉ እነዚህ ነገሮች በደንብ በደንብ ጥሰት ዙሪያ እንዴት ተከላክለን እንዴት አድርገን ከባለ ድርሻ አካላት ጋር እንዴት መስራት አለብን የሚለውን ነገር ወስደናል። በጣም ነው የሚያምረው። ከኛ ምን ይጠበቃል? እዚህ ላይ ያሉትን ቆሻሾች እንደ ተቋም በሚሰጠን ቅድም በተሰጠው አቅጣጫ መሰረት እንዴት አድርገን ጽዱና ተንከባክበን እንዴት መጠበቅ አለብን? የኛ ነው የተሻለ ተግባር ነው። በጣም ያምራል። ትልቅ ነገር ነው። እንዴት መቀጠል አለብን የሚለውን በግሌ ለመንከባከብ ቃል እገባለሁ። የኖርኩበት ከተማ ነው። አዲስ ነው የተወለደ ነው ኢትዮጵያ አዲስ ነው የተፈጠረችው ይላል በጣም ደስ የሚል ነው። በዚህ ይሁዱበት ይሄ አትክልቱም ምንም ጉልበቱንም ሁሉ እየጨረሰው ሁላ በዚህ እንዲንከባከቡት ቢያብብ እንዳበበች ያብብ ደስ ይለኛል። አሁንም አዲስው ሌላ አዲስ ነው የተፈጠረች አዲስ ነው የተፈጠረው ኢትዮጵያ ሕዝቡም በጣም ነው ደስ ብሎኝ ነው አሁን ተነስቼ የምወጣው በደስታም ምክንያት ሞተ ከሰው አረብ እናታችን እንውጣ። እንደዚህ አይነት የልታየ አዲስ ነው የተወለድነው፣ አዲስ አዲስ ነው የተፈጠር ነው። እኔ በእድሜ ደረጃ ብዙ ጊዜ አይቻለሁ ሁሉንም። አሁን እንደዚህ አይቼ መላቀም ደስ ብሎኝ ነው እኔ የምሳተፈው።